ከምር ቫዝሊንን የግድ መጠቀም አለባችሁ። ሰላም ሰላም! የመወዳችሁ የዛጎል ቤተሰብ እንዲህ ሰውራላችሁ ወይንም ደግሞ ቪዲዮ ስሰራባቸው እርግጠኛ ከመሆንባቸው ነገሮች አንዱ ቫዝሊን ነው። ከሚሰጠው ጥቅም የተነሳ በመላው ዓለም ለረጅም ዓመት በብዙ አይነት ብራንድ እየተመረተ የሚሸጥ ከኬሚካል ነፃ፣ የጎንዮሽ ጉዳት ከሌላቸው መዋቢያ ብርቶች ውስጥ ቫዝሊን አንዱ ነው። በተለያየ ጊዜ ቫዝሊንን ለጸጉሬ ልጠቀመው ወይ፣ ቫዝሊንን ለፊት ለእጅ ለእግር እንዴት እጠቀመው ያላችሁኝ አላችሁ። እንዲሁም ቫዝሊን ስቀባ አይስማማኝም ያላችሁኝ እስኪ በዚህ ቪዲዮ ስለ ቫዝሊን ጥቅሞች፣ ደግሞ ለምን ለምን እንጠቀመው የትኛውን ቫዝሊን ነው ጥሩ የሚባለው ላውራላችሁ። በዓለማችን ላይ ለረጅም ዓመታት እና በሰፊው ጥቅም ላይ የዋለው በ1859 ዓ.ም በአንድ ግለሰብ መመረት እንደጀመረ የሚነገርለት ቫዝሊን በእንግሊዝኛ ሁለተኛ ስሙ ፔትሮሊየም ጄሊ ሲሆን በተለምዶ ቫዝሊን እያልን የምንጠራው ውበት መጠበቂያ እጅግ በርካታ ለየት ያሉ ጠቀሜታዎች አሉት። በዚህ ቪዲዮ ቫዝሊን ለሰውነታችን ምን ያህል አስፈላጊ እንደሆነና የትኛውን ቫዝሊን ብንጠቀም የተሻለ ነው የሚለው ላውራላችሁ። አንደኛ ቅንድብንና የአይን ሽፋፍትን ለማብዛት። ቅንድባችን የአይን ሽፋፍታችን ሳስቶ የተቸገርን ከሆነ በቀላሉ የምናገኘውን ቫዝሊን ተጠቅመን ቅንድባችንና አይናችን ሽፋፍታችን ማጥቆርና ማሳደግ እንዲሁም ማብዛት እንችላለን። ማታ ማታ ከመኝታ በፊት በጣታችን ቫዝሊን ቆንጥረን በደንብ መቀባት መቀባትና ትንሽ ማሳጅ ማድረግ ጠዋት ከመኝታ እንደተነሳ በውሃና በሳሙና መታጠብ፣ ቅንድብንና የአይን ሽፋሽፍትን ለማብዛት ቀላሉ የቤት ውስጥ ዘዴ ነው። ሁለተኛ የተዋበና ጥርት ያለ ቆዳ እንዲኖረን ለማድረግ ቫዝሊን የቆዳን ወዝ ይጠብቃል። አዘውትረው ማታ ማታ ፊታቸውን ቫዝሊን ተቀብተው አድረው ጠዋት የሚታጠቡ ሰዎች ቆዳቸው በቀላሉ እንደማይሸበሸብና ጥሩ ወዝ እንደሚኖረው ባለሙያዎች አረጋግጠውለታል። አብዝተን ለፀሐይ ተጋላጭ ከሆንን በቀን ሁለትና ሶስት ጊዜ ፊታችንን በሳሙና የምንታጠብ ከሆነ ይሆናል። እና እንዲሁም የዲተርጀንት መጠናቸው ከፍተኛ የሆኑ ሳሙናዎችን ለፊታችን የምንጠቀም ከሆነ የፊት ቆዳ ይደርቃል፣ በቀላሉም ይጎዳል። ይህንን ጉዳት ለማከም ቫዚሊንን ማታ ማታ ተቀብቶ አድሮ ጠዋት መታጠብ ፍቱ መላ ነው። ማታ ማታ ከመኝታ በፊት ፊታችንን በሳሙናና በውሃ ከታጠብን በኋላ መቀባትና ጠዋት እንደተነሳን እንዲሁ ፊታችንን በውሃና በሳሙና መታጠብ ለፊታችን ልስላሴና ጥራት ማጎናጸፍ እንችላለን። በነገራችን ላይ ቫዚሊንን በምንም መልኩ ቀን መጠቀም አይመከርም። ቅድም እንዳልኩት ለእጅና ለእግር ልስላሴ ለቅንድብና ላይን ሽፋሽፍት እንዲሁ ለፊት ቆዳ ቫዝሊን መቀባት ያለብን ማታ ማታ እንደሆነ ነው የሚመከረው። ቫዝሊን ቀን መቀባት ከጥቅሙ ይልቅ ጉዳቱ ያመዝንብናል። ሶስተኛ ጸጉርን ፍሪዝ ለማድረግ ወይም ለማስያዝ በተለምዶ ጭቃ ቅባት የሚባሉት ወፍራም ቅባቶች ወይንም በእንግሊዝኛው ሄር ፉድ ይባላሉ ለማምረት ዋና ግባታቸው ቫዝሊን ወይም ፔትሮሊየም ጄሊ መሆኑን ስንቶቻችን እናውቃለን። ይህም ቫዝሊን ለጸጉር ምን ያህል ወሳኝ እንደሆነ የሚያሳይ ነው። ጸጉራችንን ለማስያዝ ወይንም ደግሞ ፍሪዝ ለማድረግ እርጥቡን እያለ ቫዝሊን ተቀብተን በጸጉር ብሩሽ ብናበጥረው ጥሩ ፍሪዝ የሚያደርግ ሲሆን ለማስያዝም እንዲሁ ለስላሳና ወዝ ያለው እንዲሆን ያደርገዋል። ዋናው ምን ጊዜም መጠንቀቅ ያለብን ልጥፍ የሚሉ ቫዝሊኖችን በፍጹም መጠቀም የለብንም። እንደዚህ በቪዲዮ እንደምናየው ቅልጥልጥ ማለት የሚችሉ ቫዝሊኖችን መጠቀም ተመራጭ ነው። ሌላው ደግሞ በፍጹም የጭንቅ ጭንቅላታችንን ቆዳ ቫዝሊንን መቀባት አይኖርብንም። ጭቃ ቅባቶችን ለጭንቅላታችን ቆዳ እንደማንቀባው የጸጉራችንን የላይኛውን ክፍል ብቻ እንደምንቀባው እንዲሁ ደግሞ ቫዝሊንን የጭንቅላታችንን ቆዳ በፍጹም አንቀባውም። ጸጉራችንን እሳት በምንሰራበት ወቅት ቆየት ሲል ወዙን ሲጨርስብንም አነስተኛ ቫዝሊን እጃችንን በማሸት ጸጉራችንን መቀባት እንችላለን። በጣም ጥቅልሉ እንዲይዝ እንዲያምር የሚያበራወዝ እንዲኖረው ያደርግልናል። አራት የቆዳ ድርቀትን ወይንም መሸብሸብን ለመከላከል እቃ ረጅም ሰዓት በማጠብ እና የተለያዩ ስራዎችን በመስራት ረጅም ሰዓት ውሃ ውስጥ የምናሳልፍ ከሆነ የእጃችን ቆዳ ይደርቃል ይጠቁራል፣ በቀላሉም ይሸበሸባል። ይህ እንዳይሆን ማታ ከመኝታ በፊት እጃችንን በሳሙና በደንብ መታጠብ፣ ቫዝሊን ተቀብተን መተኛትና ጠዋት እንደተነሳን በሳሙና መታጠብ ቆዳችን እንዳይደርቅና በቀላሉ እንዳይሸበሸብ ከማድረጉም ሌላ ለስላሳና የሚያምር እጅ እንዲኖረን ለማድረግ ይረዳል። አምስተኛ አላስፈላጊ ጸጉርን ከሰውነታችን ለማስወገድ ስንሞክር የሚፈጠሩ ሽፍታዎችና ጥቋቁር ነጠብጣቦችን ለማጥፋት። ምን ጊዜም አላስፈላጊ ጸጉር ከሰውነታችን ላይ ከላጨም በኋላ ወዲያው ቫዝሊን መቀባት በሰውነታችን ላይ የሚፈጠርን የማሳከክ ስሜት ጠቋቁር ነጠብጣምና ሽፍታ እንዳይፈጠር ለማድረግ ቀላሉ የቤት ውስጥ መላ ነው። ስድስተኛ ሜካፖችን ለማስለቀቅ ፊታችንና ዓይናችን ላይ የተቀባናቸው ማስዋቢያዎች ለማስለቀቅ ከተቸገረን ወይንም ደግሞ በሰዓቱ የምንታጠብበት ሁኔታ ካልተመቻቸልን ቫዝሊን በመቀባት በጥጥ አሊያም በንጹህ ጨርቅ ቀስ እያለን በመጥረግ በቀላሉ ማስለቀቅ እንችላለን። ሰባተኛ የተዋበ ጥፍር እንዲኖረን ደጋግሞ ጥፍር ቀለም በመቀባትና በተለያዩ ምክንያት የበለዘ ጥፍርን ለማንጣት በውሃ መብዛት ና በተለያየ ምክንያት የሚሰባበር ወይንም የማያድግ ጥፍርን እንዳይሰባበርና ለማሳደግ የሚረዳው ቀላሉ የቤት ውስጥ መፍትሄ ቫዝሊን ነው። ጥፍራችን ላይ ያለውን ቀለም ካስለቀቅን በኋላ ማታ ከመኝታ በፊት አነስተኛ ቫዝሊን በመውሰድ ጥፍራችንን እየቀባል ያስያልን ማሳጅ ማድረግና አሳድረን ጠዋት በውሃና በሳሙና መታጠብ ይህንን ለአንድ ሳምንት አከታትሎ በማድረግ ጥፍር እንዳይደርቅና እንዳይሰባበር እንዲሁም የበለዘ ጥፍርን ለማንጣት ፍቱን የቤት ውስጥ መላ ነው። ስምንተኛ ለስላሳና የሚያምር ተረከዝ እንዲኖረን ይሄ በብዙዎች ዘንድ የተለመደና የሚደረግ ነው። የተረከዝ መሰነጣጠቅና መድረቅ ልንከላከልባቸው ከምንችላቸው የቤት ውስጥ መላዎች አንዱ ዋነኛው ቫዝሊን ነው። ማታ ከመኝታ በፊት እግራችንን ታጥበን አነስተኛ ቫዝሊን መቀባት እና በላስቲክ ሸፍኖ ማሳደር፣ ጠዋት እንደተነሳን በሳሙና በውሃ መታጠብ በሳምንት ጊዜ ውስጥ የሚያምርና ለስላሳ ተረከዝ እንዲኖረን ለማድረግ ያግዛል። በነገራችን ላይ አንድ ቀን እንኳን ተቀብተን ነው ለውጡን ልናይበት የምንችል ነው ይህ መንገድ። ዘጠነኛ ሽቶ ለረጅም ጊዜ መዓዛው በሰው ሰውነታችን ላይ እንዲቆይ ከፈለግ እንዲቆይ የፈለግንበት ቦታ ላይ ቫዝሊን ተቀብተን ሽቶ ማድረግ የሽቶ ማዛዝ ሳይለቅ ለረጅም ሰዓት እንዲቆይ ለማድረግ ይረዳናል። አስረኛ በዳይፐር ለተቆጣ ሰውነት ቫዝሊን ጥሩ ጥቅሙ ነው የሚባለው በዳይፐር ምክንያት የተቆጣ የህፃናት ሰውነትን ለማከም መቻሉ ነው። የህፃናት ሰውነት በዳይፐር ምክንያት በሚጎዳበት ወቅት ችግሩ ያለበትን የሰውነት ክፍል አጽድቶ ቫዝሊን መቀባትና አየር እንዲያገኝ ማድረግ የተቆጣውን የሰውነት ክፍል ለማከም ይረዳል። በተጨማሪም ለዳይፐር ራሽ ተብለው የሚሸጡ ቫዝሊኖች አሉ። እነሱን መጠቀምም ጥሩ አማራጭ ነው። አስራ አንደኛ ለጠቆረና ለሚደርቅ ከንፈር ማታ ማታ በቀላሉ ከንፈራችንን ቫዝሊን ተቀብተን አድረን ጠባት መታጠብ፣ ቀላል የሚመስል ነገር ግን ውጤታማ ከንፈራችን እንዲለሰልስና ጥቁረቱ እንዲለቅ ወይንም ደግሞ እንዲቀላ የሚያደርግ የቤት ውስጥ መላ ነው። የትኛው ቫዝሊን ጥሩ ነው? አንዳንዴ የተሰራበትን ሀገር አይተን ወይንም ከውጭ የመጣ ነው ብለን ስናስብ ነው ጥሩ ነው የምንለው። ጥሩ ቫዝሊን ነው የሚባለው ቅልጥልጥ ማለት የሚችልና ምንም አይነት ሽታ የሌለው ነው። ሽታ ያላቸው ቫዝሊኖች ለጠረን ተብሎ ኬሚካል ስለሚጨመርባቸው ንጹሕ ቫዝሊን መባል አይችሉም። ቫዝሊን ደግሞ ምንጊዜም ተመራጭ የሚያ የሚያደርገው ከኬሚካል ነፃ መሆኑ ነው። ስለዚህ ቫዝሊን ስንመርጥ መምረጥ ያለብን ምንም አይነት ሽታ የሌለው መሆኑንና ልጥፍ የማይል ወይንም ደግሞ ቅልጥልጥ የሚል መሆኑን ነው ማየት ያለብን። እነዚህን ሁለት ነገሮችን ካሟላ ጥሩ የሚባል ቫዝሊን ነው። ሌላው ደግሞ አንዳንዴ እንደ ጋዝ አይነት ጠረን ያላቸው ቫዝሊኖች አሉ። እነዚህ ቫዝሊኖች በፍጹም አይመከሩም፣ ጥሩ የሚባሉ አይደሉም። ቫዝሊን የጎንዮሽ ጉዳት አለ ወይ? አዎ፣ በትክክል ካልተጠቀምነው የጎንዮሽ ጉዳት አለ። ቫዝሊንን መቀባት ያለብን ምን ጊዜ? ማታ ማታ ነው። ቀን የምንጠቀመው አይነት የቆዳ መንከባ ማራከቢያ አይደለም። ጸጉራችን ላይ ለቀን ልንጠቀመው እንችላለን። እርሱንም ቅድም እንዳልኩት በፍጹም ቆዳችንን ማስነካት አይኖርብንም። በተረፈ ለእጃችን፣ ለእግራችን፣ ለፊታችን ለህፃናትም ሆነ ለአዋቂ ቀን ፀሐይ ላይ የምንወጣ ከሆነ በፍጹም ቫዝሊንን መጠቀም አይመከርም። ምክንያቱም ቫዝሊን ተቀብተን ፀሐይ ላይ ከወጣን ቆዳን ያበልዛል፣ ያጠቁራል፣ እንደውም ለተለያዩ ችግሮች ያጋልጣል። ስለዚህ ቫዝሊንን በፍጹም በቀን እንድንቀባው አይመከርም። የማከብራችሁ የምወዳችሁ ይዛጎል ቤተሰብ ከቪዲዮ እንደተጠቀማችሁ ሙሉ እምነቴ ነው። አስተያየትና ጥያቄ ካላችሁ በኮመንት ላይ አስቀምጡልኝ። ደስ እያለኝ ነው የማወረው። ቪዲዮን ከወደዱልኝ ላይክና ሼር በማድረግ ለሌሎችም እንዲደርስ ያድርጉ። አብራችሁኝ ስለቆያችሁ ከልብ ከልብ አመሰግናለሁ። አምላክ ለምድራችን ሰላም ይሁን ይበልልን።